የአፍሪካ የቀዳማዊ ልጅነት ልማት ማዕከል ከሀዋሳ ዩኒቨርሲቲ ጋር በመተባበር በሲዳማ ክልል በቀዳማዊ ልጅነት የተደረገ የዳሰሳ ጥናት ላይ ውይይት አካሂዷል። በመድረኩ በክልሉ የተካሄደው የዳሰሳ ጥናት የቀረበ ሲሆን ከተለያዩ ዘርፍ የተውጣጡ የስራ ኃላፊዎች ሙያዊ አስተያየት ሰጥተውበታል። በመርሃ ግብሩ ላይ የተገኙት የሲዳማ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ በየነ በራሳ በሕፃናት ላይ የሚሰራ ስራ ምንም እንኳን አድካሚ ቢሆንም ለነገዋ ኢትዮጵያ መቃናት ያለው ሚና የጎላ ነው ብለዋል። ህጻናት ላይ የሚሰራው ስራ ለዛሬ አድካሚ ሊሆን ይችላል፣ ገንዘብ ሊወጣበት ይችላል፣ ሀብት ሊጠይቅ ይችላል። ግን ምላሹ በጣም ትልቅ ነው። የነገውን የምንመኛትን ሀገር ተስፋ የምናደርግባትን ሀገር መድረስ የሚቻለው በትውልድ በኩል ነው። እንግዲህ ዛሬ ህጻናት የምንላቸው የህብረተሰብ ክፍሎች ነገ ሀገሬን የሚረከቡ ሀገርን ወደምንመኛት ከፍታ እና ወደ ተሻለ ደረጃ የሚያሸጋግሩ ናቸው። አቶ በየነ አክለውም በሀገር ደረጃ የትምህርት ስልት ተደርጎ የተያዘው በህጻናት ላይ መስራት እንደሆነ ጠቁመው በዚህም የቅድመ መደበኛ ትምህርት ላይ ከፍተኛ ስራ እየተሰራ ነው ብለዋል። በሀገር ደረጃ የትምህርት ችግርን ከመሰረቱ ለመፍታት አንደኛው ስልት ተብሎ የተያዘው በህጻናት ላይ መስራት ነው። በህፃናት ላይ መስራት ዋጋው እጅግ ትልቅ ነው። ስለዚህ ይህንን መነሻ ያደረገ እቅድ በሀገር ደረጃ ታቅዶ በፕሪ ፕራይመሪ ላይ ከፍተኛ ስራ እየተሰራ ይገኛል። በጤናውም በኩል ህፃናትን ጤንነታቸው የተጠበቀ ብቁ ዜጋ ሆነው መውጣት የሚችሉበትን ስራ ለመስራት ከፍተኛ እንቅስቃሴ እየተደረገ ነው የሚገኘው። የሲዳማ ክልል ጤና ቢሮ ኃላፊ ዶክተር ሰላማዊት መንገሻ በበኩላቸው በአፍሪካ ቀዳሚ ልጅነት ልማት ማዕከል የተካሄደው የዳሰሳ ጥናት ጠቀሜታው ጉልህ እንደሆነ ተናግረዋል። ዛሬ የቀረበው ፋይንዲንግ ያው በጣም ማመስገን እፈልጋለሁ። ቤዝላይን ጥናቱን የሰራችሁትን እንዲሰራም ሀሳቡ መምጣቱ ደግሞ በዚህ ልክ በጥንቃቄ ኳሊቲው ላይ ባያዝነስ ሚኒማይዝ ሊያደርግ በሚችል መንገድ ጥራት ያለው መረጃ ቀርቧል ብዬ አምናለው ከአቅራቢዎቹ በመረዳት ተስፋ ሰጪ ኢንዲኬተሮች እንዳሉት ሁሉ በጣም ደግሞ ዛሬ ላይ ትርጉም ሰተ ነው። አላርምድ ሆነን ቀይ መስመር ውስጥ አስገብተን ደግሞ ካልሰራን ዋጋ የሚያስከፍሉንም ጉዳዮች እንዳሉ መረጃዎች ያሳያሉ። ስለዚህ እነዚህ ላይ ማነው አቅዶ መስራት ያለበት ከተባለ እዚህ ጋር የሚሳተፈው ሁሉ ይመለከተዋል። የተሻለ አፈጻጸም ለማስመዝገብ ማህበረሰቡ ግንዛቤ እንዲኖረው መሰራት አለበት ያሉት ዶክተር ሰላማዊት የዳሰሳ ጥናቱ ለአጠቃላይ ፍኖተ ካርታው ግብዓት የሚሆን ነው ብለዋል። ማህበረሰባችን ላይ ግን በጣም ብዙ ግንዛቤ ማስጨበጥ ይጠበቅብናል። ብዙ አደጋ ውስጥ እንዳለን የሚያሳዩ ኢንዲኬተሮች አሉ። ያው ይህን ትውልድ ላይ የምንሰራው አልተሰራም ማለት አይደለም። ጥሩ ጅምሮች አሉ። ፍኖተ ካርታው ዛሬ የአንዱ ትልቁ ግብአታችን ይሄ ነው ብዬ አስባለሁ። እሱንም ረቂቅ ላይ በረቂቅ ደረጃ ያለውን ዛሬ የምናገኘው ግብአት ያንንም ፋይናላይዝ ለማድረግ ትልቅ ግብአት ነው ብዬ አምናለሁ። የሲዳማ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ መቤት ኢሳያስ በበኩላቸው የክልሉ ህብረተሰብ በህጻናት ላይ ለሚሰራው ስራ ተባባሪ እንደሆነም ጠቁመዋል። እንደ ክልላችን ህብረተሰቡ እጅግ በጣም የሚተባበር ህብረተሰብን ያለን። ቀደም ሲነሳ የትምህርት ስብራትን ለመጠገን ትምህርት ቤቶች ሲሰሩ ህብረተሰቡ ነው አዋጥቶ የሰራውና ይሄ ደግሞ ራሳቸው አዋጥቶ ራሳቸው ተጠቃሚ የሚሆኑበት ጉዳይ ስለሆነ ህብረተሰቡንም የማነሳሳት ስራ በሰፊው የሚሰራ ነው የሚሆነው። ጥናቱን ያቀረቡት በአፍሪካ ቀዳማዊ ልጅነት ልማት ማዕከል ተመራማሪ የሆኑት ዶክተር ስንታየው አባተ የህጻናት እንክብካቤ ሲባል የሚያካትታቸውን ዋና ዋና ተግባራት ጠቁመው ሁሉም ተቋማት ድጋፋቸውን ሊያጠናክሩ ይገባል ብለዋል። ዋና ዋና የነርቸር ኬር ፍሬምወርክ ወይም ህጻናት ኮምፕሬሲቭ የሆነ እንክብካቤ ስንል አምስት ነገሮችን ይዛል። አንደኛው ጥሩ የሆነ ጤና መልካም ጤና የምንለው ነው፣ ጉድ ሄልስ። ሁለተኛው አዴት ኒውትሪሽን ወይም የተመጣጠነ ምግብ ላይ። ሶስተኛ፣ ሬስፖንሲቭ ኬርጊቪንግ ወይም ምላሽ ሰጭ የሆነ እንክብካቤ የምንለው ነው። አራተኛ፣ የልጆችን ሴፍቲ ሴኩሪቲ እና ፕሮቴክት ማድረግን የልጆችን ደህንነት በደንብ አድርጎ ማስጠበቅ የሚችል አምስተኛውና የመጨረሻው ኦፖርቹኒቲ ፎር አሊ ለርኒንግ ነው። አሊ ለርኒንግ ስንል ካደጉ በኋላ አይደለም በማህፀን እያሉ ጭምር ልጆች እንደሚማሩ በደንብ አድርጎ ማወቅ ያስፈልጋል።